ሰላም ሰላም የተወዳችሁና የተከበራችሁ የአርሴናል ኢንፎ ፕላስ ተከታዮቻችን፣ በዛሬ ስፖርታዊ ዜናችን ላይ ከአርሴናል የተጫዋች ዝውውር ጉዳይ ጋር በተጋዳኘ አጭር አጭር መረጃዎችን አጋራችኋለሁ። እናንተም እንደተለመደባችሁ ቪዲዮ ላይክ እያደረጋችሁ እንዲጀምሩ በአክብሮት እየጠየቅ ወደ መረጃዎች አልፋለሁ። በዛሬ ስፖርታዊ ዜናችን ላይ የማነሳቸው ዝውውር ጉዳዮች የቪክቶር ኮረሽ፣ የቤንጃሚን ሲስኮ ዝውውር ጉዳይ በተመለከተ አጋራችኋለሁ። ሮድሪጎን በተመለከተ ሰፋ ያሉ መረጃዎች እየወጡ ይገኛሉ። እነዚህ መረጃዎች ምንድን ናቸው? በዛሬ ስፖርታዊ ዜናችን ላይ አጋራችኋለሁ። ከኮንትራት ጉዳይ ጋር በተያያዘ አርሰናል ቤት ቆይተው እስካሁን ድረስ ያልተረጋገጠውን የቶማስ ፓርቲ ሁኔታ አጋራችኋለሁ። ሉዊስ ስኬሊን በተመለከተም አዳዲስ መረጃ ወጥቷል። እሱንም መረጃ በዛሬ ስፖርታዊ ዜናችን ላይ ከምንመለከታቸው ጉዳዮች ውስጥ የሚጠቀሱ ይሆናሉ። ከእናንተ እንደተለመደባችሁ ቪዲዮ ላይክ እያደረጋችሁ እንድተባበሩ በአክብሮት እየጠየኩ ወደ መረጃዎች የሳልፍ። የክለቡ የገባለትን ቃል በማጠፉ ምክንያት የተበሳጨው ቪክተር ጆከሬስ በድጋሚ ለስፖርቲንግ ሊዝበን እንደማይጫወት መናገሩን ከፋብሪዞ ሮማኖ ዘገባ ለመረዳት እንችላለን። ከቪክተር ጆከሬስ ዝውውር ጉዳይ ጋር በተገናኘ በትላንትና ዕለት በጣም ሰፊ መረጃዎች ሲወጡ ነበረ። ከወደ ፖርቱጋል የሚወጡትን መረጃዎች በተመለከተ አማጋራችሁ ይሆናል። ጆከሬስ ለስፖርቲንግ ክለብ ፕሬዚዳንት ከክለቡ እንደሚለቅ ውሳኔ አሳውቋል። አዲስ ፈተና መሞከር ይፈልጋል፣ እናም አዲስ ክለብ ይቀላቀላል። ፈጽሞ ወደ ስፖርት እንግሊዝ በልምምድ እንደማይመለስ ከፋብሪዞ ሮማኖ ዘገባ ለመረዳት ተችሏል። ከቪክተር ዮከሬስ ዝውውር ጉዳይ ጋር በተያዘ ሪከርድ ኦፍ ፖርቹጋል ይዞት የወጣውን መረጃ ላገራችሁ። ዮከሬስ ከናይክ ጋር የነበረውን ስፖንሰርነት ትቶ የአርሰናል ስፖንሰር ከሆነው አዲዳስ ጋር በስፖንሰርነት ለመስራት መፈራረሙን የሚያመላክት መረጃ ሪከርድ ኦፍ ፖርቹጋል ዘግቦታል። ከቪክቶር ዮከረስ ዝውውር ጉዳይ ጋር በተገናኘ አርሴናሎች ለተጫዋቹ የመጀመሪያ ዙር ጥያቄ ለማቅረብ መቃረባቸውን የሚያመላክቱ መረጃዎች ሲወጡ ነበር። እሱን አጋራቸኋለሁ። ቪክተር ጆክሬስ ስለ መልቀቅ ውሳኔ ለስፖርቲንግ ፕሬዚዳንት ቫርዳስ ቀድሞ በግል አሳውቆታል። እንደገና ለክለቡ የመጫወት ፍላጎትም የለውም። ጆክሬስ ወደ አዲስ ምዕራፍ መግባት ይፈልጋል። ለመውጣትም ከወሰነ በኋላ ልቡ ተሰብሮ አዝኖ ነበር። እናም አሁንም በኋላ ወደ ልምድ እንደማይመለስ ከፋብሮ ዞርማኖ ዘገባ ለመረዳት እንችላለን። አርሰናል ለቪክተር ዮክረሽ ዝውውር የመጀመሪያ ጥያቄ ለማቅረብ በመጪ ቀናቶች ውስጥ አርሰናል ለስዊድናዊ አጥቂ የመጀመሪያ ጥያቄ ሰዎችን ያቀርባሉ ተብሎ ይጠበቃል። ዮከሬስ ዋጋው ከ75 ሚሊዮን ዩሮ እስከ 80 ሚሊዮን ዩሮ እንደሆነ ይገመታል። ዮከሬስ ወደ አርሴያል መሄድ እንደሚፈልግ ግልጽ ተደርጓል። በአርሴያል እና በዮከሬስ ወኪሎች መካከል ጥሩ ግንኙነቶች እንዳሉ ተዘግቧል። ስለዚህም አርሴናል ከተጫዋቹ ጋር ስለሚኖራቸው ግንኙነት ብዙም እንደማያስጨንቅ ከካች ኦፍሳይድ ከወጣው መረጃ ለመረዳት እንችላለን። ከቪክቶር ዮከሬስ ዝውውር ጉዳይ ጋር በተገናኘ ወደ ፖርቱጋል የሚወጡት መረጃዎች እንደሚጠቅሙን ከሆነ ተጫዋቹን ለማስፈረም አርሴናል የመጀመሪያ ጥያቄ ለማቅረብ መቃረባቸውን የሚያመላክት መረጃዎች ሲወጥ እነ ዴልሜን እነስ ዘሰንም በፊት ለፊት ገጻቸው አርሰናል ተጫዋቹን ለማስፈረም የመጀመሪያ ጥያቄ ለማቅረብ በዚህ ሳምንቶች ውስጥ እንቅስቃሴ እንደሚያደርጉ ሲዘግቡት ነበር። በሌላ በኩል የምንመለከተው ቶማስ ፓርቲ በተመለከተ ገነርስ ብሎ ያጋራው መረጃ ለሀገራችው የቶማስ ፓርቲ ኮንትራት በሚቀጥለው ሳምንት እንደሚጠናቀቅ ይታወቃል። አርሰናል ከተጫዋቹ ጋር ኮንትራት ለማራዘም ድርድር ላይ መሆናቸው የሚዘነጋ ጉዳይ አይደለም። ነገር ግን ስምነት ላይ ካልተደረሰ ፓርቲ በለንደን መቆየት ይመርጣል። ነገር ግን ከሌሎች ክለቦች እናስፈርመ ጥያቄ ቢቀርብለትም እስካሁን ድረስ በድርድር ላይ መሆኑን የሚጠቅሙ ነገሮች አለ። አርሰናል በኮንትራቱ ጉዳይ ላይ ምንም አይነት ደሞዝ እንደማይጨምር ለተጫዋቹ አሰውቆታል። በቀጣይ በአርሰናልና በቶማስ ፓርቲ የሚደረገው ንግግር ሌላ ተጫዋች ወደ አርሲያል ቤት የመምጣቱን እድል እንግዲህ የሚወስን እንደሚሆን በሰፊው እየተዘገበ ይገኛል። ኬፓ ሪዘባላጋን በተመለከተ ኬፓ በዚህ ሳምንት በአምስት ሚሊዮን ፓውንድ ወደ አርሲያል የሚያደርገው ዝውውር ለመጨረስ ለንደን እንደሚገኝ ከገነርስ ብሎ ዘገባ ለመረዳት እንችላለን። ዴቪድ ወርስተን ከዚህ ተጫዋች ጉዳይ ጋር በተያያዘም የጨመረው መረጃ እንደሚያጠናክርልን ከሆነ ተጫዋቹ የዝውውሩን ለመጨረስ ለንደን መገኘቱን የሚያመላክት መረጃዎች በሰፊው ሲዘገብ ነበረ። ከሮድሪጎ ጉዳይ ጋር በተመለከተ ግን በጣም ሰፋ ያሉ መረጃዎችን እንመለከታለን። ሮድሪጎን በተመለከተ በዚህ ሳምንት በጣም ሰፊ ነገሮች እየወጡ ይገኝ ነበረ። እሱን የተመለከተ መረጃ ዘ አትሌቲክስ ያጋራውን መረጃ ላጋራችሁ። የሮድሪጎ አባትና ወኪሉ ከፕሪሚየር ሊግ ክለቦች የቀረበው ጥያቄ ውድቅ ማድረጋቸውን ተዘግቧል። አርሴናል እሱን እንደ ዋነኛ ኢላማ ይመለከቷል። ነገር ግን በክለቦች አለም ዋንጫ ላይ የሚፈጠረው ነገር የወደፊት እጣ ፈንታው ላይ ወሳኝ ሚናን የሚጫወት እንደሚሆን እየተዘገበ ይገኛል። በሁለተኛ ዙር ጨዋታ ከፑስካት ጋር ለማሟሟቅ እንኳን እንዳላሰበ ዘአትሌቲክስ ይዞት የወጣው መረጃ ይጠቁመናል። ከሮድሪጎ ጋር በተገናኘ አሁንም ቢሆን አርሴናሎች ተጫዋቹን ለማስፈረም ፍላጎት እንዳላቸው በሰፊው እየተዘገበ ይገኛል። እናም አርሰናሎች ተጫዋቹን እንደሚያስፈርሙ ይጠበቃል። በዝውውር መስኮት ነገሮች በቶሎ ይቀየራሉ። አርሰናል አሪፍ የክንፍ ተጫዋች ካስፈረመ እና ለማርቴሊ አሪፍ ጥያቄ ከቀረበላቸው ሊሸጡት እንደሚችሉ ዘ አትሌቲክስ ይዞት የወጣው መረጃ ይጠቁማል። አርሰናል አጥቂ ለማስፈረም የተቻላቸውን እየሰሩ ይገኛሉ። ለቦታው ሼሽኮ እና ዮከረስ ዋነኛ ተመራጮች እንደሆነ ተዘግቧል። ከዚህ በተጨማሪ የክንፍ ተጫዋችና ተከላካይ ለማስፈረም እየሰሩ መሆናቸውን ዘ አትሌቲክስ ዘግቧል። አርሰናል በክንፍ በኩል ለማስፈረም የያዛቸውን አማራጮች እየቀነሰ መምጣቱን ዘ አትሌቲክስ አስደብቧል። ከአንዳንድ ወሬዎች በስተቀር ማርቲኔሊ መልቀቅ እንደማይፈልግ ያው በሰፊው እየተዘገበ መሆን ደግሞ ዘ አትሌቲክስ አስነብቧል። ኬፓ አሪዛባላጋ ወደ አርሴያል የሚያደርገው ዝውውር ለመጨረስ በዚህ ሳምንት በለንደን እንደሚገኝም ዘ አትሌቲክስ ይዞት የወጣው መረጃ ይጠቁመናል። አርሲያ ፓርቲ የሚለቅ ከሆነ እሱን ለመተካት ተጫዋች ያስፈርማል። አርሲያ በፓርቲ ደረጃ የሚገኙ ተጫዋቾችን ለማስፈረም በቂ በጀት አይኖረውም። የፓርቲ ነገር አሁን ግልጽ ያልሆነ ነገር ሲሆን፣ ክለቡ እሱን ለመተካት በርካታ ተጫዋቾችን እየተመለከተ ይገኛል። ሉዊስ አጉሜ ከነዚህ ውስጥ ቀዳሚ ተጠቃሽ ተጫዋች እንደሆነ ዘአትሌቲክስ ይዞት የወጣው መረጃ ይህ ጠቁ ይጠቁመናል የሮድሪጎ አባት በቅርብ ቀናት ውስጥ ከብዙ ቡድኖች ጥያቄ ቀርቦለት አልተቀበለም ከየትኛውም ቡድን ጋር ድርድር ከመጀመሩ በፊት የሮድሪጎ ውሳኔ ማወቅ ይፈልጋል አርስ ያለው ሮድሪጎ በግራ በኩል ነጻነት መጫወት የሚፈልግበት ፕሮጀክት እንደሚቀርብለት እየተሰማመናል ሲል ዘአትሌቲክስ ይዞት የወጣው መረጃ ይጠቁመናል ከሮድሪጎ ጋር በተገናኘው በጣም ሰፋ ያለ ነገሩን ነው የወጣው። ዘአትሌቲክስም ይዞት የወጣው መረጃ መሰረት በአለም ክለቦች ዋንጫ ከሚደረገው በኋላ ውሳኑ እንደሚያሳልፍ እና አርሲያሎችም ለተጫዋቹ የመጀመሪያ ጥያቄ እንደሚያደርጉ ይጠበቃል። ተጫዋቹ ላይ አሁን ላይ እስከ ዘጠና ሚሊዮን ዩሮ ድረስ መለጠፋቸውን የሚያመላክት መረጃዎች ይወጣሉ። ዚንቼንኮ በተመለከተ ተጫዋቹን ለማስፈረም ፉላሞች አስር ሚሊዮን ፓውንድ ማቅረባቸውን የሚያመላክቱ መረጃዎች ሲዘገቡ ነበረ። ዘሰን ይዞ በወጣው መረጃ መሰረት አርሲያል ከተጫዋቹ እስከ አስራ ሁለት ነጥብ ሰባት ሚሊዮን ፓውንድ እንደሚፈልጉም ተዘግቧል። ፉላሞች እንግዲህ ያቀረቡት የገንዘብ መጠን 10 ሚሊዮን ፓውንድ ነው። በሁለት ሚሊዮን ፓውንድ ነው ልዩነት ያለው። ንግግሮች በጥሩ ሁኔታ የሚሄዱ ከሆነ ዚንቼንኮ በእንግሊዝ ፕሪሚየር ሊግ የሚቆይበት እድል ሰፊ እንደሆነ ተዘግቧል። ኤስ ሚላኖችም ከዚህ ተጫዋች ዝውውር ራሳቸውን ማግለላቸውን ከወደ ጣሊያን ማቴዎ ሜሬንቶ ዘገባ ለመረዳት እንችላለን። በሌላ በኩል ከምንመለከታቸው ጉዳዮች ውስጥ ሼሽኮን የተመለከተ ሁኔታ ነው። በአርሰናልና በሌቪዚንግ መካከል ያለው ልዩነት እንግዲህ ስምንት ነጥብ አምስት ሚሊዮን ፓውንድ እንደሆነ ተዘግቧል። አርሰናል በድምሩ ለተጫዋቹ እንግዲህ እስከ ሃምሳ ዘጠኝ ነጥብ ዘጠኝ ሚሊዮን ፓውንድ መውጣት ይፈልጋል። ሌቪዚንግ ደግሞ አርሰናል ያቀረበው ዋጋ ላይ ስምንት ነጥብ አምስት ሚሊዮን ፓውንድ እንዲጨምርላቸው ይፈልጋሉ። ሁለቱም ክለቦች እንግዲህ ጠንከር ያለ ድርድር እያደረጉ መሆኑን ከማጉዌል ዴኔል ዘገባ ለመረዳት እንቻለን። ሼሽኮን በተመለከተ እንግዲህ ከተጫዋች ዝውውር ጉዳይ ጋር በተገናኘ እስካሁን ድረስ በወጡ መረጃዎች መሰረት እንደሚያመላክቱን ከተጫዋቹ ከሰማንያ እስከ ዘጠና ሚሊዮን ዩሮ ድረስ ከተጫዋቹ አርቢ ሌቪዚንጎች እንደሚፈልጉ እየተዘገበ ይገኛል። አርሲያል ደግሞ ያን ያህል ገንዘብ እንደማያወጡ እየተዘገበ ይገኛል። በተከላካይ በኩል ላይ አርሲያል አሁን ላይ ማን እየተመለከተ ይገኛል የሚለውን ነገር ላጋራቸው። ጂዮላንቶ በተመለከተ የጂዮላንቶ ወኪል ለንደን መድረሳቸውን ደግሞ ተጫዋቹ ወደ አርሲያል የማቅናቱ እድል በጣም ሰፊ መሆኑን የሚያመላክቱ መረጃዎች ሲወጡ ነበር። ይህን ተጫዋች ግን በጣም ብዙ የእንግሊዝ ክለቦች ይፈልጉታል። ሊቨርፑል እና ቼልሲ ተጫዋቾችን ለማስፈረም ተቀዳሚ ክለቦች እንደሆኑ ይታወቃሉ። ነገር ግን አሁን ላይ ባለው በተጫዋቾች ዝውውር ጉዳይ ላይ አርሰናሎች የተጫዋቾች ዝውውር እየመሩት መሆኑን የሚያመላክቱ ምንጮች እየተዘገቡ ይገኛል ማለት ነው። ሪካርዶ ፖርቹጋል ይዞት በወጣው መረጃ መሰረት ቪክቶር ዮከረስ መቀላቀል የሚፈልገው አንድ እና አንድ አርሰ ያለ ብቻ መሆኑን የሚያመላክት መረጃዎች ነው። በጣም በሰፊው ሲዘገበ የነበረው ወኪሉ ባለፈው፣ በተለይ የጆላ አንሶ ወኪል በዚህ ሳምንታት ውስጥ ለእንደመገኘቱ ተጫዋቹ ወደ እንግዲህ ወደ እንግሊዝ ለመዘዋወር ከፍተኛ ፍላጎት አለው። ለእንደመገኘት ስንል ግን ቼስ የሚመዘዋወር እድላለሁ ተጫዋቹ ላይ ቼሶችን ፍላጎት ስላላቸው እንግዲህ የለንደን ክለቦች ሁለት ከመሆናቸው ጋር በተገናኘ ቅርበት አሁን ከተጫዋቹ ዝውውር ጉዳይ ጋር በተገናኘ በቅርበት እየተከታተሉ ያሉ የለንደን ክለቦች ቼልሲ እና አርሰናል እንደሆኑ ይታወቃሉ። እና ለንደን መክተሙ ወይ ወደ ቼልሲ ወይ ወደ አርሰናል የሚያደርገው ዝውውር እስካሁን ድረስ ግልጽ የሆነ ነገር የለም። ቪክቶር ዮከረስን በተመለከተ ቅድም እንዳልኳችሁ እንደጠቀስኩት አርሰናል ለተጫዋቹ ዝውውር ጥያቄ ለማቅረብ እየተዘጋጀ መሆኑን የሚያመላክት መረጃዎች ሲወጡ ነበረ። ከአርሰናል ቤት የሚለቁ ተጫዋቾችን በተመለከተ አሌክሳንደር ዚንቼንኮ ከአርሰናል ቤት ሊለቅ የሚችልበት እድል በጣም እየሰፋ መጥቷል። በትናንትና ሁለት አንድ በጣም አስደሳች መረጃ ተዘጋጅቷል። ሉዊስ ስኬሊ በአርሰናል ቤት የሚያቆየውን አዲስ ኮንትራት በይፋ መፈራረሙን ተሰምቷል ማለት ነው። በቀጣይ ኢታን ዋነሪ አዲስ ውል እንደሚፈራረሙ ይጠበቃል። ከአርሰናል ዝውውር ጉዳይ ጋር በተገናኘ ለቶ መጫው መረጃ ይህን ይመስላል። በሌላ ቪዲዮ እስክንገናኝ ቸርወዲን ጊዜ ተመኘሁ። ፒስ አውት